ክቡራን ተመልካቾቻችን አዲስ አበባ እንግዲህ በጣም ትልቅ ከተማ ነች፣ በሚሊዮኖች ነዋሪዎች ያሉባት ከተማ ነች። ከአንድ ቦታ ወደ ሌላ ቦታ በርካቶች የሚንቀሳቀሱበት ነው። በተለይ አሁን ላይ ከስራ መውጫ መሆኑ ይታወቃል። ታዲያ አሁን ላይ ቴክኖሎጂዎች ምን ያሳያሉ ስንል የጉግል ማፕን እንዲሁም በካሜራዎቻችን የምናስቃኛችሁን የሚሆነው አሁን አሁን የአዲስ አበባ በተወሰነ መንገድ በከፊልም ቢሆን የትራፊክ እንቅስቃሴ ይህንን ያሳያል። እንግዲህ እንደሚታየው አረንጓዴው ክፍት የሆኑ መንገዶች ናቸው። ቢጫው በተወሰነ መንገድ መጨናነቅ ያለበት ነው። ቀይ ደግሞ ሙሉ በሙሉ በሚባል ደረጃ ከፍተኛ መጨናነቅ እንዳለባቸው የሚያሳይ ነው። ለምሳሌ ከመገናኛ አካባቢ ብንነሳ እንግዲህ መገናኛ በርካቶች እንደ ስሙ መገናኛ ነው። በጣም በርካታ የሰዎች የሰዎችና የመኪኖች እንቅስቃሴ የሚካሄድበት አካባቢ መሆኑ ይታወቃል። ከመገናኛ ለምሳሌ ወደ አራት ኪሎ፣ አምስት ኪሎ ብሪቲሽ ካውንስሊን ይዘን ስንሄድ፣ በአንጻሩ በተወሰነ አካባቢ ካልሆነ በስተቀር አብዛኛው አረንጓዴ እና ቢጫ መስመሮች የሚታዩበት ሁኔታ እንዳለ ማየት ይቻላል። በአንጻሩ ሾላ ገበያ አካባቢ እንደ ወትሮ ሁሉ በተወሰነ መንገድ የትራፊክ መጨናነቅ እንዳለ የሚያሳይበት ሁኔታ አለ። ከመገናኛ ታዲያ ይዘን ወደ ላምበረት ላምበረት ላይ እንግዲህ እንደሚታወቀው ወደ ኮተቤ የሚሄደውና በአንጻሩ ወደ ሰሚት አያት አካባቢ የሚሄደው መንገድ መገንጠያ እንደሆነ ይታወቃል። ኮተቤን ይዞ ኮተቤም ሳይደርስ ላምበረትን ይዞ እንግዲህ ክፍት የሆነ መንገድ እንደሆነ ነው የሚያሳየው። እንግዲህ በርካቶች መናኸሪያም እንዳለ ይታወቃል። ላምበረት አካባቢ ያው በርካታ ሰዎች እንቅስቃሴ ያደርጋሉ። ክፍት መሆኑን ያሳያል። በአንጻሩ ግን ወደ ጉርድሾላን ይዞ መንገዶች እንግዲህ በርካቶች አሁን ላይ ከመሀል ከተማ እንግዲህ ወደ ጫፍ ወይም ወደ ዳር አካባቢዎች የሚሄዱበት መሆኑ ይታወቃል። ጉርድሾላ አካባቢ ከፍተኛ የትራፊክ እንቅስቃሴ እንዳለ ይታያል። አዲስ ኢንተርናሽናል ኮንቬንሽን አካባቢ ሲኒማ አዳራሹን ይዞ አብዛኛው ክፍት መሆኑን ነው የሚያሳየው። በተወሰነ አካባቢ ብቻ ቢጫ ያሳያል። በተረፈ ግን ክፍት መሆኑን የሚያሳይበት ሁኔታ ያለው ወደ ካሳንቺስ አካባቢ ስንመጣ ከመስቀል አደባባይ ወደ ካሳንቺስ የሚሄዱ ያው መስቀል አደባባይ ዋነኛው የከተማዋ መውጫ መግቢያ መንገድ እንደሆነ ይታወቃል። ወደ ቦሌ ኤርፖርትን ጨምሮ መሄጃ እንደሆነ ይታወቃል። መስቀል አደባባይ መብራቱን ይዞ በአንጻሩ ወደ ቦሌ ሲሄድ በተወሰነ መንገድ፣ ከቦሌ ወደዚህ የሚመጣው በተወሰነ መንገድ ክፍት መሆኑን ያሳያል። በአንጻሩ መስቀል አደባባይ አካባቢ መብራቱ አካባቢ መጨናነቅ እንዳለ ያሳያል። ከደንበል አካባቢ ወደ መስቀል አደባባይ የሚመጡ መኪኖች ደግሞ በተወሰነ መንገድ ካልሆነ በስተቀር የተወሰነ መጨናነቅ እንጂ ብዙም እንደሌለ የሚያሳይበት ሁኔታ አለ። ቦሌ መድኃኒዓለም ይዘን በአንጻሩ ወደ ቦሌ ሆምስ ስንሄድ ደግሞ ክፍት መሆኑ ይታያል። ቦራ መዝናኛ ፓርክ አለ። እዛ አካባቢ እንግዲህ ወደ መገናኛም የሚጭኑ ወደ አያት ሰሚት፣ ሲኤምሲ በርካታ መኪኖች አሉ። ክፍት መሆኑን የሚያሳይበት ሁኔታ ነው ያለው። እንዳለ አረንጓዴ የሚያሳይበት ሁኔታ አለ። ወደ ገርጂ አካባቢ ወደ ጃክሮስ አካባቢ ስንሄድ በአንጻሩ በተወሰነ መንገድ የመጨናነቅ ካልሆነ በስተቀር በአንጻሩ ክፍት የሆነ መንገዶች የሚያሳየው ጎሮን ይዞ እንዳለ መንገዶቹ ክፍት መሆኑን ያሳያል። እንግዲህ በርካታ የአዲስ አበባ አካባቢዎች በአሁን ላይ በርካታ የሰዎች እና የመኪኖች እንቅስቃሴ ያለበት ቦታ መሆኑ ይታያል። ከቦሌ ወደ ቦሌ ወደ መስቀል ፍላወር አካባቢ ለምሳሌ ወደ አጎን አካባቢ የሚመጡ ወደ ቦሌ ሚካኤል አካባቢ የሚሄዱ መንገዶች ክፍት መሆናቸውን የሚያሳያለ ቦሌ ሚካኤል አካባቢ ሳይደርስ ከመስቀል ፍላወር የሚመጡ አደባባዩን ይዞ ክፍት መሆኑን መንገዶች የሚያሳዩበት ሁኔታ አለ። አብዛኛው የአዲስ አበባ ከተማ እንግዲህ ሰላማዊ ና ጤናማ የትራፊክ ፍሰት እንዳለ ቴክኖሎጂ የሚያሳይበት ሁኔታ አለ። ወደ አየር ጤና አካባቢ ባንጻሩ መንገዶች የተዘጉበት ሁኔታ አለ። በተለይ በሁለቱም አቅጣጫ፣ በተለይ ከመሀል ከተማ ከመርካቶ እና ከሌሎች አካባቢዎች ከሜክሲኮ ወደ አየር ጤና የሚሄዱ መኪኖች ባንጻሩ መንገዶች የተዘጋጉበት ሁኔታ እንዳለ ያሳያል። በተቃራኒው ደግሞ አለርት ሆስፒታል አካባቢ እንግዲህ ወደ ጦር ኃይሎችን ይዞ በተወሰነ መንገድ ጦር ኃይሎች አካባቢ በፊትም ጀምሮ እንደዚህ ብዙ ጊዜ በዚህ ሰዓት በተለይ የመዘጋጋት ነገር አለ። ለማንኛውም በርካታ የአዲስ አበባ አካባቢዎች ጤናማና ፍሰቱ ሰላማዊ እንደሆነ የሚያሳይበት ሁኔታ አለ። እንግዲህ ተመልካቾቻችን በሚመቻችሁ እና አሽከርካሪዎችም እግረኞችም በሚመቻችሁ ባለው አማራጮች ሁሉ ወጥታችሁ ወደ ቤታችሁ በሰላም እንድትገቡ የምትንቀሳቀሱበት መልካም ሁሉ ይሆንላችሁ ዘንድ መልካም ምኞታችን ነው። ከዚህ ወጣ ስንል ታዲያ በካሜራዎቻችን ሌንሶች መለስ ብለን የምናየው አጎና ሲኒማ አካባቢ ነው። እንግዲህ አጎና ከመስቀል አደባባይ ከላይ ከሜክሲኮም ይሁን ከመስቀል አደባባይ ከስቴዲየም የሚመጡና ወደ ሳሪስ ቃሊቲ አቃቂ ድረስ የሚሄድ ትልቅ አውራ ጎዳና መሆኑ ይታወቃል። በዛው ልክ ከመስቀል ፍላወር ወደ አጎና የሚመጡ አሉ። በዛው ልክ ታዲያ ከመስቀል ፍላወር ወደ አጎና የሚመጡት መንገዱ ያው ክፍት እንደሆነ ነው የሚያሳየው። ያን ያህል መጨናነቅ የለም። በአንጻሩ ከስቴዲየም ወደ አጎና እንግዲህ አጎና ጎተራንም ተሻግሮ ወደ ላይ ሲሄዱ ወደ ሳሪስ በተወሰነ መንገድ የመዘጋጋት ነገር የሚታይበት ሁኔታ አለ። አጎና አካባቢ የተወሰነ መብራቱ እንዳለ ይታወቃል። ያው መስቀለኛ መንገድ ነው። በተረፈ ግን አብዛኛው የአጎና አካባቢ በተወሰነ መንገድ ከስቴዲየም የሚመጣው ካልሆነ በስተቀር በተለይ ከመስቀል ፍላውሮ ወደ አጎና የሚመጣው መንገድ ክፍት መሆኑን ያሳያል። ያው አጎና ጋ እንግዲህ ጎተራ ጋ ማሳለጫው ወደ ቄራ የሚሄዱ አለ፣ ወደ ሳሪስ የሚሄድ አለ፣ ወደ ወሎ ሰፈር የሚሄዱ አሉ። እንግዲህ መስቀለኛ መንገዱ በተለያዩ አቅጣጫዎች የሚንቀሳቀስ መሆኑን ያሳያል። ታዲያ የካሜራዎቻችን ሌንሶች ምን ያሳዩሉ ስንል መለስ ብለን ልናይ ነው። ሪፖርተራችንን እስቲ እንጠብቃት። ተመልካቾች እንግዲህ በርካታ እንቅስቃሴዎች ያሉበት አካባቢ ነው። አሁን በቀጥታ ሪፖርተራችን አጎና አካባቢ ትገኛለች። ትባረክ ኢሳያስ፣ እንደምን አምሽተሻል? አንቺ አጎና አካባቢ እንግዲህ ቀደም ብላችሁ ተገኝታችኋል። አጠቃላይ ያለው አሁናዊ አጎናና አካባቢው የትራፊክ እንቅስቃሴ ምን ይመስላል? አመሰግናለሁ። ተስፋ ሁነኝ እንደምን አምሽተሃል? እንዲሁም ደግሞ ተመልካቾቻችን በያላችሁበት እንደምን አላችሁ? እንደምን አምሽታችኋል? ቀደም ሲል ተስፋ ሁነኝ አንተም እንዳነሳኸው አሁን የምገኘው አጎና ሲኒማ አካባቢ ነው። እዚህ መንገድ ላይ አሁን ከስራ መውጫ አካባቢ ሰዓቱ እንደዛ እንደሆነ ያመላክታል። እርግጥ ቀደም ብሎ ከስራ መውጫ ሰዓት ነው፣ ወደ መምሸቱ እየተጠጋ ነው እየላላ እየመጣ ያለበት ሁኔታ ነው ያለው የትራፊክ ፍሰቱ። አጠቃላይ ግን አጎና አካባቢ ያለው የትራፊክ እንቅስቃሴ በተለይ አሁናዊ እንቅስቃሴው ምን ይመስላል የሚለውን ረዳት ኢንስፔክተር አያሌው ዘመዴ ይነግሩናል ማለት ነው። ኢንስፔክተር በቅድሚያ ለቃለመጠይቁ ፈቃደኛ ስለሆኑልን እናመሰግናለን። አሁን የምንገኘው አጎና ሲኒማ አካባቢ ነው። እዚህ አካባቢ ያለው አሁናዊ የትራፊክ እንቅስቃሴና ሁኔታ ምን ይመስላል? አመሰግናለሁ። እኔ ረዳት ኢንስፔክተር አያሌው ዘመድ ይባላል። የቂርቆስ ክፍለ ከተማ ትራፊክ ቁጥጥር አባል ነኝ። የአጎና በአሁን ሰዓት ላይ የሚገኘው የትራፊክ ፍሰቱ በአሁን ሰዓት ላይ ያው ሰላማዊ የሆነ እንቅስቃሴ ነው ያለው። ግን ቀደም ብሎ ያለው ከሰራተኛ መውጫ ሰዓትና ተማሪ በሚወጣበት ሰዓት ላይ የፍሰቱ ሁኔታ በጣም አስቸጋሪ፣ በተለይ ከዘጠኝ ሰዓት በኋላ ያለውን ፍሰት በጣም አስቸጋሪ ቦታ ነው። ሁለተኛ መሰረታዊ የመንገድ ብልሽቶችም ስላሉ በጣም አስቸጋሪ ሁኔታ ነው ያለው ያሁን እና በተለይ ከዚህ ከአጎና ከስቴዲየምም ሆነ ከመስቀል አደባባይ መጥቶ ወደ መስቀል ፍላወር የሚሄደው መንገድ በጣም በመሰረታዊ በጎርፍ በተለያየ ነገሮች ላይ ስለተበላ አስፋልቱ በጣም የሚሄደው አሽከርካሪው በጣም መጠነኛ እንቅስቃሴ ነው፣ አቀዝቅዞም ስለሚነዳ ለፍሰቱ ደግሞ ትልቅ ግብዓት የሆነ አስቸጋሪ ሁኔታ ላይ ነው ያለው። ያው የትራፊክ ፍሰትንም በጣም እያወከ ያለው በተለይ ወደ መስቀል ፍላወር የሚሄደው የአጎና መንገድ በጣም ተበልቶ ፈራርሷል። ያው ጥገናም አልተደረገለትም። ያው ያልተደረገለትም ምክንያትም ያው ከክረምቱ አኳያ አሁን ከበጋው እየመጣ ስለሆነ ከመስከረም በኋላ ጥገና እንደሚደረግለት ነው ያው ባለድርሻ አካላትም የገለጹልን። አሁን ይሄንንም ተመልክተው ያው ይመለከታሉ ብዬ ስለማስብ ባለድርሻ አካላት ትልቁን ሚና ሊጫወቱ የሚገባው በተለይ ከዚህ ከፍሰቷ አኳያ አደ፣ በተለይ እነዚህ መንገድ የተበላሹ መንገዶች ላይ በአጎና ብቻም ሳይሆን የተለያዩ ቦታ እንደ ጨርቆስ ክፍለ ከተማም የተለያዩ ቦታዎች ላይ የተበሉ መንገዶችም ስላሉ በተለይ የአጎናን ፍሰት በጣም ከፍተኛ የሚያደርገው የመስቀል ፍላወር እና የተበሉ ጉድጓድ ቦታዎች ናቸው። ያ በአፋጣኝ ምላሽ ቢሰጣቸው የሚለውን ነው ነው የምናገረው። በጣም እናመሰግናለን ኢንስፔክተር። ግን አሁን ምናልባት ሌሎች አማራጭ መንገዶችን መጠቀም ለሚፈልጉ አሁን እየተመለከቱን ላሉ ተመልካቾቻችን አጎና ለመምጣትና መንገዳቸውን በዚህ ያደረጉ ተመልካቾቻችን ከኖሩ የትኞቹን አማራጭ መንገዶች ቢጠቀሙ የተሻለ ይሆናል የሚለውን ጥቆማ ቢሰጡልን? እሺ፣ አመሰግናለሁ ቢያንስ ወደ አጎና የሚሄዱት ወደ ሳሪስ እና ወደ ቃሊቲ የሚሄዱት መንገደኞች ቢያንስ ከስቴዲየም እና ከዛ የሚመጡት አሽከርካሪዎች ከፒያሳ የሚመጡት ቢያንስ ከፒያሳ የሚመጡት በኢትዮጵያ ሆቴል አድርገው በለገሃር መስመር ላይ አድርገው ወደ ሳን ጆሴፍ አድርገው ከመምጣት ይልቅ በዛው በለገሃር አቅጣጫ በታቦት ማደሪያ አድርገው በዛ ውስጥ ለውስጥ በአዲሱ መንገድ አድርገው በአማራጭ በዛ ቢጠቀሙ ነው። ከዚህ ከኦሎምፒያ ጋዜቦ የሚመጡት ደግሞ ወደ ሳሪስ የሚሄዱት ቢያንስክ በመስቀል ፍላወር ላይ አደባባይ ላይ ሲደርሱ ወደ ሀምሳውን ይዘው በጎርጎሪዎስ አደባባይ በአምሳው ላይ ወንተው በወንጌላዊት በዛ አማራጭ በቀለበት መንገድ ላይ ቢጠቀሙ የተሻለ ይሆናል። ምነው ይሄ ከማታው ክፍለ ጊዜ፣ በጠዋቱ ክፍለ ጊዜ ግን ከዚህ ከቃሊቲና ሳሪስ አኳያ ወደዚህ የሚመጡት ትራፊክን ፍሰት እንትን ከሚሉ አጎና ላይ ሲደርሱ በዚህ በጎተራ ማሳለጫ በአዲሱ መንገድ አድርገው በብስራት ኤፍኤም አድርገው በዛ በውስጥ ለውስጥ በቡልጋሪያ አድርገው በኤዩ አፍሪካ ህብረት አድርገው በሜክሲኮ ወደ ሜክሲኮ ቢሄዱ በዛ ቢጠቀሙ የተሻለ ይሆናል ብዬ አስባለሁ። በዛ በጣም እናመሰግናለን ረዳት ኢንስፔክተር ለሰጡን ጊዜ። ተመልካቾቻችን እንግዲህ ከዚሁ ከአጎና ሲኒማ አካባቢ ያለው የትራፊክ አሁናዊ የትራፊክ ፍሰት ምን ይመስላል የሚለውን እንደዚሁም ደግሞ በመንገድ ላይ ያሉ አማራጭ መንገዶችን እንዲጠቀሙ የትኞቹ መንገዶች የተሻለ የትራፊክ ፍሰቱ ቀለል ያለባቸው አካባቢዎች ናቸው የሚለውንም ጭምር ገለጻ ያደረጉልን ረዳት ኢንስፔክተር አያሌው ዘመዴ ናቸው። ከልብ አድርገን እናመሰግናለን። ተስፋ ሁነኝ እንግዲህ እዚው አካባቢ ያለው የትራፊክ ፍሰትና ቅኝት ይህን ይመስላል። አመሰግናለሁ። ሪፖርተራችን ትባረክ ኢሳያስ፣ አሁናዊ አጎናና አካባቢው ያለውን የትራፊክ እንቅስቃሴ መረጃ ስላደረሳችሁን ኢንስፔክተርንም አንቺንም እጅግ አድርገን እናመሰግናለን። መልካም ምሽት ይሁንላችሁ። ተመልካቾች የትራፊክ እንቅስቃሴ አጎና አካባቢ ያለው ይህ ይመስላል።